በአንዳንድ ምርቶች ገበያ ላይ ዋጋ ዋጋ ቀንሰውና ይሄ የግብርና ምርትና ምርታማነት ስለጨመረ እንጂ በቁጥጥርኛ ታሪክ አውተን አይደለ። አሁንም ይቀረናል፣ አሁን ይቀረናል። እሱን ደግሞ ወስዳለን እንሰራለን። ይሄ ግን ተስፋ ሰጪ ተስፋ ሰጪ፣ በዚህ ደረጃ ከሰራን በኮንቱ ዘንድ ልንቀየር እንችላለን ነው። በሀረሪ ክልል የሚታወቀው ምርት በሁሉም የገጠር አካባቢዎች በአብዛኛው የጫፍ እርጥረት ነው። አሁን ደግሞ የጫፍ ምርት ብቻ ሳይሆን ሌሎች ምርቶች ተመርተው ለገበያ መቅረባቸውና ዋጋን ማረጋጋት መቻላቸው አንድ ትልቅ ስኬት ተደርጎ ሊወሰድ ይገባል እና ሁለቱን ባላንስ አድርጎ ማየት ያስፈልጋል። ለቆሻሻ መንግስት የሚያወጣ ወጪ በየጊዜው ይጨምራል። ለቆሻሻ መንግስት የሚያወጣ ወጪ ግን መንግስት ለቆሻሻ የሚሰበስበው ገቢ ደግሞ እየጨመረ አይደለም፣ እንደውም የለም እንዳለ ነው። ይህ መንግስትን ተጎጂ የሚያደርግ ገቢ ከደለለ ዞሮ ዞሮ መንግስት ማለት ሀብቱ የሚውለው ለሕዝብ ጥቅም ስለሆነ ልማት የለም ማለት ነው የሕዝቡን የመንገድ የህዝቡን የጤና ጣቢያ የህዝቡን የትምህርት ቤት ጥያቄ፣ የውሃ ጥያቄ ለመለስ አይቻለ። በአብዛኛው የቀረቡት ዝርዝር ጉዳዮች ናቸው። እነዚያን ጉዳዮች በአግባቡ ማየትና በተግባር ማዋል ያስፈልጋል። ከዚህ በተመለከተ አጫጭር ነገሮች ያው ግብአትን የሚሆኑ እንዲሆኑ ስለማነሳት ነው። እኛ መሰረስ ነው። የገንዘብ የገንዘብ መጠን እንትሳካ ብቻ አይደለም። ለዛ ብቻ አይደለም። ቁጥር ለማስታከል ብቻ አይደለም። አንዳንዶቻችሁ ብቻ ነው ለዛ እያሰራችሁ ስለዋላችሁ ታክስ ግብር ማስከፈል ህግና ስርዓትን ማስከፈል ህግና ስርዓትን ማስከፈል ይብዛል። አይ እዚያ ብቻ ተፈርጉ የሚለው ነገር ስላለ። ታክስ መክፈል ማስከፈል ግዴታ ስላለበት ዜጎችን መታደር አለባቸው። ዜጎችን አይቴ ማይታክስ ብለው ፕራውድ ማለት አለባቸው። የዜግነት መለኪያ ለሀገራቸው ለልማት የሚውል ነው። ስለዚህ ማንኛውም ዜጋ የግብር ግዴታውን መውጣት አለበት። ይብዛም ይነስል ማለት ነው። ይብዛም ስለዚህ ከሻይ ቤት መሰብሰብ ያለባት ገዲ ካለች መሰብሰብ አለባት። ካለ ከምግብ ቤት መሰብሰብ ያለበት ካለ መሰብሰብ አለባት እንጂ ዋና ዋና ላይ ብቻ ትኩረት አድርጉ የሚለው ነገር ትክክል ስላለ ደግሞ እንደዚህ ሲደመሩ ነው ለውጥ የሚያመጡት። ስርዓትን ማስከበር ያስፈልጋል። ልክ እንደዛው ደግሞ ለውጥ የሚያመጡ ዋና ዋና ኤሪያዎችን የፎከስ ኤሪያዎችን መለየት ያስፈልጋል። እንደተባለው ውዝፍ ያልተከፈለ እንዳለ እናውቃለን። የፕሮፐርቲ ታክስ በአግባቡ እየተኬደበት እንዳልሆነ እናውቃለን። ሊዝ በአግባቡ እየተከፈለ እንዳልሆነ እናውቃለን። ይህንስ ላይ የገቢ አቅማችንን አሟጠን አልተጠቀምን ብለን መስራት ነገር ለማለት ነው። ስራ ፈጠራ አሁንም በሷኝ ትኩረት አቅጣጫችን ነው። ከስልጠና ጋር ችግሮች እንዳሉ ተደጋጋሚ ይነሳል። በተለይም የውጭ አገር ስራ ላይ ለሚሰራው ዜጎች የሚሰጠው ስልጠና በሚፈለገው ደረጃ ይሄንበት አይደለም። ስለዚህ የውጭ ሀገር ስራ መሄድን በተመለከተ የሚሰጠው ስልጠና በቁጥርም በጥራትም ሊጨመር ይገባል። በቂያ የሚለው ነገር ያው ተቀምጧል። ያ ደግሞ የሁላችንንም እገዛና ድጋፍ ያስፈልጋል። በነገራችን ላይ እንደ ስራ እድል ፈጠራ ቅንጅት የሚፈልግ ስራ ነው፣ ሄድ ይችላል። ያን ላይ ምስል ከምልመና ጀምሮ የሚሰራው ስራ ከወረዳዎች ጋር የተያያዘ ነው፣ ከፋይናንስ ጋር የተያያዘ ነው፣ ከከተማ ልማት ጋር የተያያዘ ነው፣ ከሁሉም ሴክተር ጋር የተያያዘ ነው። ማደራጀት አለ፣ ማሰልጠን አለ፣ ፋይናንስ መቅረብ አለ። ቦታ ማመቻቸት አለን የገበያ ቴስት ነበራለ። ስለዚህ ሁላችንም ተደባባሪ ነገስላል ፈጠራ ስኬት አለ ማለት ይችላል። እና ክፍተቶች አሉ። አሁን እዛ ላይ ስራ እንሰራለን። ሌሎቹን ካለው ጊዜ አኳያ ተገባትነት የሚመለከታቸው ተቋማት ወስዳችሁ የቀጣይ ሁለት በተግማሽ እቅዳችሁን እነዚህ ግብዓቶችን መነሻ መነሻ ባደረገ መልኩ ታዘጋጃላችሁ።